ይህች አዱንያ ሕይወት ጊዜያዊ መጠቃቀሚያ ብቻ ናት። መርጊያ መኖሪያ ዓለም አኼራ ነው። ኸይር የሠራ ለራሱ ነው። ኸይር የሰራ ለራሱ ነው። ያጠፋም እራሱ ላይ ነው የሚሆነው። ነገር ግን አላህ ተባረክ ወተዓላ ለባሮቹ ኸይርን ስለሚወድ አንድን መልካም ስራ የሠራ ሰው በአስር አባሶ ጀነት ላይ ይሸልመዋል፣ ጀነት ላይ ያኖረዋል። ቀንና ሌሊት እኛ ላይ ስራቸውን እየሰሩ ነው። ከጨቅላ ህፃንነት ወደ አዋቂነት ወደ ጎረምሳነት ወደ ጎልማሳነት ወደ እርጅና ወደ ሞት እየወሰዱ ነው። ሰው የስንፋት ስብስብ ነው። በተነፈሰም ቁጥር ከፊል ማንነታችንን እያጣን ነው። ከጊዜ በኋላ ሰው መባላችን ሁሉ ቀርቶ ሬሳ፣ ጀናዛ እንባላለን። ይህ መቼ እንደሆነ ማናችንም አናውቅም። የኖረ በሙሉ ይሞታል ለአላህ በስተቀር ተባረከ ወተዓላ ኩሉ ሸይእን ሃሊኩን ኢላ ወጅሀሁ ኩሉ ምን ዓለይሃ ፋን ምድር ላይ ያለ በሙሉ ጠፊ ነው ተብሏል መጥፋታችን ማለጋችን ማለፋችን አይቀርም። መች ነው የምናልቀው መች ነው የአዱንያ ቆይታችን የሚያበቃው ማናችንም አናውቅ ይህ በድንገት ሊሆን ስለሚችል ብልጥ አዋቂ አስተዋይ ሰው ቀንና ሌሊት ላይ ሥራ ይሠራል አኼራ ላይ የሚከብርበትን ስራ ራሱን የሚያደንበትን ሥራ ሞተን አላህ ፊት ስንቆም ከዚች ዱንያ ስንወጣ የሚያደነን እምነትና ተግባራችን ብቻ ነው። እምነቱ የተስተካከለ ሥራው፣ አላህ መልእክተኛው በፈቀዱት መልኩ የተከናወነለት አኺራ ላይ ይድናል። ካልሆነሳ የውመ ላ የንፈዕ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ከዚህ ህጅ የዱንያ አጭር ቆይታ በኋላ የሚጠብቀን አንድ ከባድ የፍርድ ቀን። በዛ ቀን ልጅም ይሁን ገንዘብ አይጠቅምም። ልጅም ይሁን ገንዘብ አይጠቅምም። ስልጣን አይጠቅምም። ቤተሰብ አይጠቅምም። የሚጠቅመው ንጹህ ልብ ነው። መልካም ሥራ ቀናቶች፣ ሰዓታቶች፣ ወራቶች አመታቶች እያከባበሉ ለከባዱ ለፍርዱ ቀን ያደርሱናል። ያኔ ነው ከአላህ ጋር የምንገናኝ፣ ከስራችን ጋር የምንገናኝ፣ ዱኒያ ላይ ከበደልናቸው ሰዎች ጋር ፊት ለፊት የምንገናኝ፣ አላህ ፍርድ የሚሰጥ ይሄን ቀን ሁሌ ፊት ለፊታችን ልናደርግ፣ መች ነው ከአላህ ጋር የምገናኘው? በምን ሁኔታ? መች ነው ስራዬን የማገኘው? ምን አይነት ስራ ይዤ ነው የምቀርበው? እዚህ ዱኒያ ላይ የበደልኳቸው፣ የበለምኳቸው፣ ሀቃቸውን የነካሁባቸው ሰዎች ጋር ነገ አላህ ሲስቆም ምን መልሳለኝ? ፈራጁ አላህ ነው። ምስክር አይፈልግም። ዱንያ ላይ በውሸት አስመስክሮ የሰው ልጅ ሊድን ይችላል። ያላደረገውን አድርጌያለሁ ሊል ይችላል። ያደረገውን ሊክር ይችላል። በውሸት ሊመሰክርለት ይችላል። ዳኛው ሊሳሳት ይችላል፣ ሊያደላ ይችላል። የቂያማ ቀን ግን ዳኛው አላህ ነው፣ ተባረከ ወተዓላ። ለአላህ ተባረከ ወተዓላ ፍርድ ምስክር አያስፈልግም። ወከፋ ቢላሂ ሸሂዳ ለመስክርነት አላህ ብቻ በቂ። የሰውነት አካላት ይመሰክራል። ይህ ደን ፊት ለፊታችን አለ። አልየውመ ቱጅዛ ኩሉ ነፍሲን ቢማ ከሰበት ላ ዙልመ ልየውም ኢናላ ሰሪዑ ሒሳብ የዛንደን በደል የሚባል ነፍስ ሁሉ የሥራውን ታገኛለች። አላህ ተባረከ ወተዓላ ምርመራው ፈጣን፣ ፍርዱ ፈጣን ምድር ላይ ያሉ እስከዛሬ ያለኩ ወደፊትም ሊኖሩ የሰው ልጆችን በሙሉ በቅጽበት የሥራቸውን መስጠት፣ ፍርድ መስጠት ይችላል። ቀንና ለሊት ካዝናዎች ናቸው፣ ኮረጆዎች ናቸው። ሥራችን የምናጠራቀምባቸው የምንሰራው ሥራ በሙሉ ይጠራቀማል፣ ይከማቻል። ኸይሩ የኸይሩ ኮረጆ ውስጥ፣ ሸሩም የሸሩ ማከማቻ ውስጥ ተከማችቶ ይጠብቀናል። ከስራችን መሸሻ አንችልም። እዚህ የምንሠራውን ሥራ ዛሬ ብንሸኘው ከጊዜ በኋላ ድረሰው መዝገብ ሲፈሩ እናገኘዋለን። መልአክ ከአላህ ጋር ተባረከ ተዓላ አገናኝተውን ሃዳ ማ ለደያ አሲድ ይላል። እስከ ዛሬ ሲከታተለው የነበረው ኃላፊነት የተሰጠኝ ሰው ይህ ነው ይሄው አስረክብ ያለው ብለው አላህ ፊት እስከነመዝገባችን አጋፍጠውን አጋልጠውን ይሄዳል። አቅል የሆነ በሙሉ ያንዳንዱ ስራ ከመስራቱ በፊት ይሄን ሥራ ቀብር ላይ ባየው ደስ ይለኛል ወይ ይል ይገባ። አይቀርም ከሰራችን መሸሻችን። የሰው ልጆች ቀብረውን ዞር እንዳሉ ስራችን ይመጣል። ታውቀኛለህ ይላል። አያ አላውቀህም ይላል። የተቀበረው አካል እኔ ስራህ ነኝ ብሎ ያናል። ወደ ላይ ጣሪያን ዝግ፣ ወደ ታች ዝግ ነው። ወደ ግራ ወደ ቀኝ ማምለጫ መሸሻ ይል፣ አጋዥ ረዳት የለም። ኸይር የሠራ መልካም ስራው ጓደኛ ሆኖ ሲያጫውተው ይቆያል ቀብር ውስጥ። ሸር የሠራ ራሱን የበደለ አላህን ያስቆጣ ሽሪዓን የጣሰ መጥፎ ሥራው ሲያሰቃየው ሲያሳገቀው ይቆያልና ማንኛውም ሞት ሀቅ ነው ብሎ የሚያምን በራሱን ያስብ። የትኛውንም ሥራ ከመስራቱ በፊት ይህን ሥራ ቀብር ላይ ሳየው ደስ ይለኛል ወይ ያኮራኛል ወይ ለአኼራ ይጠቅመኛል ወይ ይህ ይገባል። ገንዘብ ወጪ ስናደርግ አንድ ነገር ላይ ጊዜ ስናሳለፍ ስለ አንድ ነገር ስንነጋገር አንድ ነገር ስንደግፍ ስንነቅ ስናደርግ ስንተው ሚዛናችን ማድረግ ያለብን አኺራችንን ቀብራችንን። ዱንያ ላይ እንግዶች ነን። ለአጭር ጊዜ ነው የምንቆየው። ዱንያን ነገ ጥለናት እንሄዳለን። አልከይሱ መንዳነ ነፍሳ ወዓሚለ ሊማ በዕደል መውት። ብልህ፣ አዋቂ፣ አስተዋይ ሰው ማለት ነፍሱን የሚቆጣጠር ሰው ነው። ነፍሱን የሚተሳሰብ ሰው ነው። ይሄን ነው ምን አደረግ ይሄ ምን ያደርግልሻል? ሰይ ነፍስ ያደውያዝ እያለ ራሱን የሚቆጣጠር ነፍሱን የሚመራ ስሜቱ ማይመራው ሰው ብልህ ሰው ማለት ወዐሚለ ሊማ በዕደል መውት እዚሁ ዱንያ ላይ ያለ ከሞት በኋላ ላለው ሕይወት ሚያስብ የሚጨነቅ እያንዳንዱ ነገር የሚያደርገው ከሞት በኋላ የሚኖረውን ሕይወቱን እያሰበ ነው። ለነገ ለአኼራ የሚጠቅም ከሆነ የሚያደርግ፣ ነገ የሚጎዳ ከሆነ አላህ ፊት የሚያዋርድ ከሆነ የሚተው ጮሌ አዋቂ አስተዋይ ብልህ ሰው ማለት እንዲህ አይነት ሰው ነው ተብሎ። ወልአጅዝ ሞኝ ደካማ ሰነፍ ሰው ማለት ደግሞ መን አትበዐ ነፍሰሁ ሀዋ ነፍሱ ስሜቱን ተከትላ እንድትሄድ የሚያደርግ ሥራው ከመበላሸቱ ጋር እንደሻው ከመሆኑ ጋር ወተመና ዐለ ላሂ አማኒ አላህ ላይ ትልልቅ ምኞቶችን የሚመኝ ጀነተል ፊርደውስን የነቢያት ጉርብትና ሲራጡ በሰላም ማለፍ ማረፍን ማለፍን ሐውደ ከውሰር መጠጣትን የሚመኝ ምኞቱ ትልቅ ሥራው ትንሽ ጌታው ስሜቱ ወተመና ዐለ እላሂ አላማን ነው። ስራን ከማስተካከል ጋር አላህ መልካምን ነገር አላህ ላይ መልካምን ነገር መመኘት ሙእምንነት ነው፣ ጥሩ ነው፣ ተፈላጊ ነው። ሥራ ከመበላሸቱ ጋር ጥሩ ነገር መመኘት ግን ሞኝነት ነው። አላህ ተባረክ ወተዓላ የሰው ልጆችን በሙሉ ወደ መልካም ሥራ ጠርሳ ወደ ኢማን ጠርቷ የዱንያን ጠፊነት ደግሞ ደጋግሞ ነግሮናል። አትታለሉ ብሎ ነው። በዱንያ አትታለሉ፣ ጠፊ ናት ዱንያና፣ ሸይጣን ያታሏችሁ ብሏል። ስንትና ስንት الناس እንደኛ ጋር የነበሩ ሰዎች ነበሩ፣ የሉም እነሱ። እንደሄዱ እኛም መሄዳችን አይቀርም። ተገደን ሳይሆን መሄድ ያለብን ወደን፣ ተዘጋጅተን፣ ናፍቀን መሄድ አለን። ይህ ደግሞ ይስተካከለን እንጂ ስንሄድ ምን ገባበት ቤት ዛሬው መገንባት አለ። ከቀደምቶች መሃል አንዱ አዋቂ፣ ለምንድነው አኼራን ምንጠላው፣ መንጠላው አኺራ ሲባል ደስ አይለንም ተብሎ ሲጠየቁ እዚህ ያላችሁበትን አሳምራችሁታል። የምትሄዱበትን አኼራውን ደግሞ ወና ባዶ አድርጋችሁታል ካማረ ከሳነደ ከተገነባ ቤት ወጥቶ ወደ ወና ቤት ወደ ጫካ መሄድ ማን ይመኛል ስለዚህ ለእናንተ ዱኒያ አምሮላችኋል ቀን ከሌሊት የለፋችሁ ዱኒያችሁን ያሳመራችሁ ስለሆነ የተስተካከለ ኑሮ ያላችሁ መስሎ ስለሚታያችሁ አኼራ ላይ የተሻለን ቤት ስራ አልሰራችሁ ወደዛ መሄድ ይከብዳችኋል ብላ ብለሆች አስተዋይ ስል

ዱንያ ላይ ካሉ ነገሮች ሁሉ ይበልጣል ይሻላል ብላ። አንድ አለም ጋር ማስቀመጫ ስፍራ ጀነት ውስጥ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ኸይሩ ሚማ ተቁላዑ ዐለይ ተቁላዑ ዐለይ ሸምሱ ወተግሩ ከምዕራብ እስከ ምስራቅ ዓለም ዱንያ ከጫፍ እስከ ጫፍ የአንተ ከምትሆን አኼራ ላይ አንዲትን አለም ጋር ማስቀመጫ ስፍራ ጀነት ውስጥ ቢኖርህ ይሻላል ብለዋል። አሊ ብን አቢ ጣልብ ረዲየላሁ አንሁ ወአርዳህ፣ ስትለን ዱንያ ተባል እስቲ ስለ ዱንያ ንገረን ተባለ። ዱንያን ግለጻ ክስይው፣ ስለ ዱንያ ምን እነግራችኋለሁ? ዱንያ መነሻ ወመጀመሪያዋ ድካም ነው፣ መጨረሻዋ ደግሞ ጥፋት ነው። ዱንያን ለማግኘት ለመደላደል መጀመሪያ መልካት መድከም ያስፈልጋል። ማንኛውም ሰው ባለጸጋ ሆነው ተደላድሎ ለመኖር መጀመሪያ ሀያ ዓመት ሰላሳ ዓመት መልካት መድከም አለበት ከዚህ መጀመሪያዋ ድካም ነው። ልፋት ነው። አልፍታህ አድከማህ ነው። እንደፈለገ እንደፈለግህ ልትሆንለህ ልትሞላለህ ምስል ወአኺሩሃ ፈና፣ መጨረሻው ደግሞ ጥፋት ነው። ትጠፋለህ፣ ትክድሃለህ፣ ሙሉ በሙሉ ዱንያ ራሷ ትጠፋለች፣ ወይ ማን ያለው ይጠፋል፣ ወይም ጥላሃ ትሄዳለህ። በሐላል ያገኘህው አላህ ዘንድ ያስጠይቃል። በሐላል የተገኘው እንኳ መቶ በመቶ ያካበትከው ያገኘው ሀብት በሐላል ቢሆን ሂሳብ አለበት፣ ግምገማ አለበት፣ ምርመራ አለበት። ትጠየቃለህ። አንድ ብር፣ አንድ ድርሀም፣ አንድ ሳንቲም ከየት መጣህ? እንዴት ተመጣህ? ምን ላይ አወጣኸው? ምን ላይ አዋልከው? ለምን አወጣህ? ያስብላል። ይሄ አይሄ ሐላሉን ሶሒሕ በሆነ ነው ሐዲስ ነብይ ሰለላሁ ዐለይሂ ወሰለም አቅመ ደካሞች ድሆች ከባለ ሀብቶች በአምስት መቶ ዓመት ቀድመው ጀነት ይገባሉ ብሏል። ነብይ ሰለላሁ ዐለይሂ ወሰለም በሐላል እንኳ የሰበሰቡ አምስት መቶ ዓመት አላህ እየተሳሰበ እየመረመረ ደጅ ላይ ይቆያል። ሐላሉ በዚህ መልኩ አላህ ዘንድ ያስጠይቃል፣ ያስገመግማል። ወሐራሙሃ ዓዛባል ሐራሙ ደግሞ ባልተፈቀደ መልኩ የተገኘው ደግሞ አላህ ዘንድ ያስቀጣል። ያስጠይቃል። በዱንያ የተብቃቃ ይፈተናል። በቂ መብቃቂያ ሀብት ያለው ሁሌ እንደተፈተነ ነው ዘካ በአግባቡ ያወጣ ላያወጣም ያወጣ የተቸገረን ይረዳ አይረዳም፣ ሀብቴን እንዳይቀንስ ብሎ ሐራም ውስጥ ይገባ ላይገባም ፈተና ውስጥ ነው ያለው። ወመን ይፍተቀር ፊሃ ሐዚን ዱንያ ላይ ደግሞ የሚያስፈልገውን ያክል ያጣ በደህንነት የኖረ ደግሞ ሁሌ ያዝናል፣ ይጨነቃል፣ ይከፋዋል። እዚህ ስታገኝ ትፈትንሃለች፣ ስታጣ ታሳዝንሃለች። ማግኘትህ ብዙ ምርመራ እንዲጠብቅህ ያደርጋል። በሐላል እንከ ያገኘው በሐራም ያገኘኸው ደግሞ እንድትቀጣ ያደርጋል። ዱኒያ ቺናናል አቅል እውቀት ባለው ሰው እይታ ዱኒያ ቺናናል። በእሷ የሚታለለው ሞኝ የሆነ ሰው ነው። ጠፊ በሆነችዋ ዱኒያ ከመታለል ልንጠነቀቅ፣ ሙሉ ጊዜያችን ለዱኒያ ብቻ ከማድረግ ልነረቅ ይገባናል። ለሁሉም ሀቅ አለው፣ ሀቅ ልንሰጥ ይገባናል። የተፈጠርነው ለአኼራ ነው በመሰረቱ ወማ ከለቅቱ ሊና ወልኢንሳ ኢላ ሊያዕቡዱ የዱንያ ህይወት እንዳሸነግላችሁ አካላዩ ሸይጣን እንዳያሳልላችሁ፣ ዱንያ ጠፊናት፣ ይሄን ወቁ። አላህ ነግሯችኋል። የፈጠራት እሱ ነው። በመሰረቱ ዱኒያ የፈጠራት ለእናንተ ነው። ማውሪዱ ኡሪዱ ሚንሁም ሪዝቅን ወማ ኡሪዱ አን ዩጥዒሙ። ሰዎችን የፈጠርኳቸው ለዒባዳ ነው። ራሳችሁን አብሉ፣ የራሳችሁ ጉዳይ አልላችሁም። እኔ ነኝ ማበላችሁ ማጠጣችሁ ነው። ባዘዝኩህ መሰረት ተገዛኝ፣ ቃል በገባሁለህ መሰረት እረዝቅሃለሁ ብሏል አላህ ተባረከ ወተዓላ። እኛ ነን የተፈተነትን ዓላማ ይዘነጋ ነው። የተፈተነት ዓላማ መጽናት ያልቻል ነው። ከዱንያ ስንወጣ ከስራና ከከፈን ውጭ ይዘነው የምንወጣው ነገር የለም። ማንም ይሁን ማን ከዚህ ዱኒያ ሲወጣ ሁለት ነገር ነው ይዞ የሚወጣው ስራና ከፈን ብቻ። ምንም ሀብት ቢኖረው የወርቅ ጨርቅ እናሰራለት እስከ ዘመናዊ መኪናው እንቅብረው የሚል ለሁሉም ተመሳሳይ ጉድጓድ ይቆፈረው።

ልንሰግጥ ዱዓ፣ ዚክር ልናበዛ ሙሉ የሰውነት አካላቶቻችንን ከሐራም ከወንጀል አላህ የሚጠላው ነገር ልንጠብቅ፣ ልንጠነቀቅ።